መንፈስ ቅዱስ ሰኔ አስራ ስምንት በዚች ቀን ከአባቶች ሊቀና ጳጳሳት ቁጥር 45ተኛ የሆነ የእስከንድሪያ ሊቀ ጳጳሳት አባ ድምያኑ ሳረፈ። ይህም አባት በአስቄት በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም የተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርኖ ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማዊንም ገደል በውስጡ ተጠምዶ የተጋደለ ኖረ። ከእርሱ አስቀድሞ የነበረ አባ ጴጥሮስ ሊቀበጵስና በተሾመ ጊዜ በሊቀበጵስ ስራ የሚራዳውና በስራ ሁሉ የሚያማክረው ስለ ቤተክርስቲያን ጠበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ስራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵስና ስራው የተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎች ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አውቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህ አባት ድምያኖስ ሊቀ ጵስና ሾሙት። ለአገልግሎቱም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችና መልእክቶችን እየጻፈ ወደ ሀገር ሁሉና ወደ ቤተ ክርስቲያናት ሁሉ ይልክ ነበረ። በአትየት ገዳም በአባ መርቃርስ ደብር ከነጣቂ ከካዲ ወገን የሆኑ አርሰኒን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ በማግስቱም ቅዱስ ቅርባኑን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት፣ በኋላም ህብስቱን ከሰጣቸው በኋላ ሁለት ጊዜ ጽዋ እንደሰጣቸው በሉቃስ ወንጌል ተጽፎ ያለው ምክንያት ያደርጋሉ እና ይህም አባት አባ ድምያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ካለፈው ከወሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱም የአባቶቻችን ሐዋርያት ቀኖናና ህግ ግን የመሬታችን የስጋውና የደሙን የሚቀበር ሁሉ ከመብል ከመጠጥ ይጠበቅ ዘንድ ከቁርባን አስቀድመው ምንምን እንዳይቀምስ ያዛል። ከእርሳቸውም ውስጥ ስህተታቸውን ተመልሶ ንስ ገቡና የታዘዙለት አሉ። ያልተመልሱትን ግን አውግዞ ከመመናን አንድነት ለይቶ አባረራቸው። በዚህ በአባ ድምያኖስ ዘመን የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም ስላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነቱ የማያምን መላፈቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድምያኖስ ላከ። አባ ድምያኖስም ባነበባት ጊዜ እጅግ አዘነ። በመልዕክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያዋሳል እንጂ የልዩ ሶስትነቱን ስም የሚያወሳ አላገኘምና፣ ይህም አባት ድምያኖስ የስላሴን በመለኮት አንድነታቸው፣ በገጽ በአካልና በግብር ሶስትነታቸውን ከቅዱሳት መጽሐፍ ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፦ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋራ የነበረ ጥንት ፍጻሜ የለው አካላዊ ቃል አካላዊ ሕይወት አለው ይህምችም ምስጢርና እውቀትን የተመላሽ መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሚዋን ያውቅ ዘንድ የልቡን ድንቁርና የአእምሮን ጉድለት አለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ 20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድምያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመት ያህል ከኖረ በኋላ በጎርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር። ለዛለሙ አሜን። በዚችም ቀን የሰማዕቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን። ለዛለሙ አሜን።